አባ ቃሁእዚትነፋረቁጨሁግአጠፋለሁ ሲሉ መጥፋትም እንዳለ እንግዲህ ቲና አውቃለች ማለት ነው። ምክንያቱም ቃሊብን አጠፋዋለሁ፣ እገለዋለሁ፣ እሱንም እንዳባቱ እገለዋለሁ፣ የንብረት ወራሽ የምሆነው እኔና እኔ ብቻ ነኝ በማለት እንግዲህ በመፎከር ቃሊብን ለመግደል ያሰበችው ቴና እራሷ ለመገደል እንግዲህ ተይዛለች ማለት ነው። ሰዓት ቀድመይ ለቅደማት በማለት እንግዲህ ቃሌ ግንባሯ ላይ በመደቀን እንዴት እንደዚህ ትያለሽ በማለት እንግዲህ ያለውን ነገር በነገራችን ላይ እሷ በጣም ከስተቷ እንደማትባርና በጣም ደግማ ደጋግማ መጥፎ ነገሮችን እንደምሰራ እንግዲህ ሁላቸውም ተረድተዋል ማለት ነው። ግን ደግሞ ካሁን ካሁን ወደ ራሷ የምትመለስበት አጋጣሚ ያለ በዚህ ነገሮች ሁሉ ተምራበት ትወጣለች፣ በማለት እንግዲህ በመታገዝ ሁላቸውም ጠብቀዋት ነበር። ግን ደግሞ አልሆነም ማለት ነው። ሽማግሌውም አሁን ላይ እየኮነጠጥኩኝ እያረምኳት መሄድ እፈልጋለሁኝ። እሷ ልጅ መቀየር አለባት። በዚህ ልክ ክፋት ለምንድን ነው እንደዚህ የተማረችው? ሲቀጥል ደግሞ ሰው እንዴት በሰው ንብረት ይሄን ያክል ስግብግብ ይላል? ሰርቶ ማግኘት እያለ ለምንድን ነው ሰው በሰራው ፊጥ የሚለው? እሱንም እኔ በደንብ እንድትረዳ ማድረግ እፈልጋለሁ ብሎ ወስኖ ነበረ ማለት ነው። እና አሁን ላይ ግን ቃሊብ ቃሊብን አስጠንቅቆት ነበር፣ በነገራችን ላይ ሽማግሌው ማለት ነው። ግን ደግሞ ከራስ በላይ ነፋስ ሆነበት። ምክንያቱም እገለዋለሁ እሱንም እንዳባቱ ላጠፈው ፈልጊያለው ስትል፣ ሳትይዘኝ ሳትገለኝ በፊት እሷን መግደል እፈልጋለሁ በማለት እንግዲህ እንትን ብሏል ማለት ነው። እና በውሳኔው እና ባደረገው ነገር እጅግ በጣም እንግዲህ ምንም ማለት አይቻልም ማለት ነው። እንጂ ሽማግሌው ነገሮችን በሙሉ እንትን ብሎት ነበረ ማለት ነው። አስጠንቅቆት ነበር ለዳኒ ምክንያቱም ከዚህ በፊት አንተ የምትለውን ነገሮች በሆነ እሽሽ ብያለሁኝ ቃሊብ። አሁን ግን የኔ ነው በቃ እኔ እንደፈለግኩ ላድርግ፣ እኔ የምልን በሙሉ እሽ በለኝ ብሎ አስጠንቅቆት ነበር፣ አግኝቶት ነበር ማለት ነው። እኔ ደህና ነኝ ምንም አልሆንኩም፣ ግን ደግሞ ይህች ልጅ መማር አለባት። ዳኒ አሁን ከስህተቱ ተመልሶ ሁላችንም ይቅርታ እንደጠየቀ እሷም ተጸጽታ ከልቧ ተጸጽታ ይቅርታ መጠየቅ ግዴታ አለባት ብሎ ወስኖ ባለበት ሰዓት ነበር እንግዲህ እሱን ልጅ ላጠፈው እፈልጋለሁ፣ ልጨርሰው እፈልጋለሁ። ልክ እንደ አባቱ ጨርሰዋለሁ። የንብረቱ ወራሽም መሆን የምፈልገው እኔና እኔ ብቻ ነኝ ሚስቱ ስለሆንኩኝ በማለት እንግዲህ እጅግ በጣም በሚያሳዝን ሁኔታ ስትናገር ስለሰማት ማለት ነው። በነገራችን ላይ ይህ ነገር ቃሊብ ማለት ነው ባይሰማ በዳኒ ስልክ ተደውሎ ባይሰማ ምንም ነገር አያደርግም ነበረ እንዲሁም ደግሞ እንዳሰበችና መግደል እንደፈለገች ዳኒን፣ ለትሁት ነግሯት ነበር ማለት ነው። ምክንያቱም ቴና በጣም መጥፎ ነገር እያሰበች ነው። እሷ ከመጥፎ ከማሰብ መች ዘወር ብላ ታውቃለች? ምን አስባ ነው ብላ ጠይቀው ነበረ። ግን ደግሞ ቃሊብን ልትገለው እንደፈለገች ነው ስታወራ የነበረው እንዴ ይህን ነገርማ ምን ላድርግ? ላንቺ ቢያንስ ልንገርሽ ብዬ ነው፣ በማለት እንግዲህ ያው ዳኒ ለትሁት ነግራት ነበረ ማለት ነው። ትሁት ይህን ነገር ዳኒ መስማት የለበትም ቃሌብ ቃሌብ መስማት የለበትም፣ ምክንያቱም ከሰማ በጣም ከባድ እርምጃ ነው የሚወስደው። ስለዚህ ለእሱ እንዳትነግረው በምንም አይነት መልኩ ነገሮቹን ማስመለጥ መቻቻ ቻል አለብን ብለው ተወያይተው ተነጋግረው ነበረ። ግን ደግሞ ቃሌብ ነገሮቹን በራሱ ለመወሰን ችሏል ማለት ነው ካለው ንዴት በቃ እንደዚህ ከመሆኗ የባሰ ነገር እንትን ስላለች በቃ ምን መጋፈጥ አለብኝ ብሎ ነው ይህን ነገር ሊያደርገው የቻለው ማለት ነው። እና ጤና በጣም በጥፋት በኩል ማለት ነው በጣም ብዙ ነገሮችን አጥፍታለች። በጣም ብዙ ነገሮችን ከሽማግሌው እና ከቃሌብ ላይ ስህተቶችን ሰርታለች ማለት ነው። እንግዲህ ዳኔም እራሱ ስህተት ሰርቶ ነበረ፣ ግን ደግሞ አንድ ሰው ስህተቱን አውቆ ይቅርታ ከጠይቀ እንግዲህ ከይቅርታ በላይ ምንም ነገር የለም በማለት ነው። እንግዲህ ዳኔም ማለት ነው ዳኔ ሲጀመር ከእሷ በተሻለ መጠን እጅግ በጣም መልካም ልብ አለው በጎኑ ማለት ነው። ምክንያቱም ግን እንዴት አድርጎ ገንዘብ ማግኘት እንደሚፈልግና እንዲሁም ደግሞ ያው የሚወዳትን ኤደንን አግብቶ ለመኖር ጉጉት ቢኖረው ግን ደግሞ ይሄን ያክል ሰውን ጎድቶ ወይም ሕይወት አጥፍቶ ምናምን ነገር ስለነሱ ሕይወት ምንም ደንታ ሳይኖረው ምናምን ቀርቶ ብር ለመውሰድ አላሰበም ማለት ነው። በቃ ብር ማግኘት እንዴት እንደሚችል ብቻ ዘዴዎች ነበረ እንትን የሚለው ማለት ነው። እና እሷ ግን ከኔ በላይ ሰርዶ ሀይብ ቀል በቃ ከኔ ውጪ ማንም እንትን ማለት ይችላል። እኔ ብቻ ደና ልሆን፣ እኔ ብቻ ልዝናና እኔ ብቻ ለኖር እኔ ብቻ ለዘንጥ፣ እኔ ብቻ በቃ ባላቸው ብር እኔ ብቻ ለዝናና ያለችው እሷነች ማለት ነው። እና እያንዳንዱ ነገሮች ምንም በቃ እየተነቁባት እንኳን ይሄ እንደዚህ እንደዚህ ሆኖ እየታወቀባት፣ በቃ ይብን እሷ እንደምትባልግበት እኮ ተናግሯል የሆነ ሰዓት ማለት ነው። እሷ ራሱ ድንግጥ ነው ያለችው ማለት ነው። አንቺ እኔን ባለክ ወይንም ደግሞ በላይ ሌላ ሴት እዛ ሀል ብለሽ የምትናገርበት ሞራል የለሽም፣ አንቺ ራሱ እየባለሽ ነው ያለሽው ብሎ ነበር። ያን ጊዜ ድንግጥ ብላ ነበር ማለት ነው። ግን እያወቁባትም በጣም ብዙ ነገሮች እያወቁባትም ዝም ብላ ማለት ነው እየቀጠለሽ ነው ማለት ነው። ከስህተቷ እንኳን ልትማር አልቻለችም። ዳኒ ግን ደግሞ ደጋግሞ ለትሁት ራሱ እንዴት ብዬ ነው ከዚህ ሁሉ ስህተቴ የምወጣው እያለ ነበር። ቲና ትሁትም ማለት ነው ቀስ በቀስ መውጣት አለብህ፣ ቢያንስ ደግሞ ኤደንን ማትረፍ አለብህ። ኤደን ላንተ በጣም ትበዛብሃለች፣ እያለች እየመከረችው ነበር። በነገራችን ላይ ቀስ በቀስ ውጣ፣ ከእሷ መውጣት አለብህ፣ ራስክን ማዳን አለብህ፣ እያለች እየመከረች እየመከረች አሁን ላይ እንግዲህ ወጥቷል ማለት ነው። እንዲሁም ከሽማግሌው ጎን ሆኗል። ሽማግሌውም እጅግ በጣም ነበር ያመሰግነው። ምክንያቱም ሕይወት ግን አደጋ ላይ ጥለህ ነው እኔን ለማዳን ወደዚያ የመጣኸው ዳኔ፣ በእውነት እጅግ በጣም ነው የማመሰግነው። በፊትም ታምሜ ያለ እሷ በጣም ብዙ ተንጎል ነገሮችን ልታደርግብኝ በእርግጥ አድርጋለች። ግን ደግሞ ልትጎዳኝ ልትገለኝ ስትል ራሱ በታመምኩበት ውርቸሌ ተቀምጬ ባነበረበት ሰዓት ራሱ ደግመ ደጋግመህ ከዚያ ነገር ሁሉ እንዳዳንኸው እንግዲህ እንዳዳነኝ ያቃለው ነው በቃ ባጭሩ ማለት ነው። ያው ግልጡን ባይነግረውም እንዳስታወሰ ባይነግረውም ግን ደግሞ ያያ ነገር አለበት። ከዚህ በፊትም ለቃሊብ ሲናገር ነበር፣ ያን ጊዜ እንደዚሁ ሆኜ በነበርኩበት ሰዓት ዳኔ በጣም ለእኔ ብዙ ውለት አድርጎልኛል፣ አንተ ያላደረከውን ከራሱ እሱ አድርጎልኛል ሲል ነበረ ማለት ነው። ሽማግሌው እና ዳኒ በብዙ ነገሮች ሽማግሌው እንዳይጎዳ ወይንም ደግሞ እንዳትገለው የተለያዩ ነገሮች እንትን ብሏል ማለት ነው። በቃ እኛ ችግር እኮ ሽማግሌው ጋር አይደለም። እኛ ችግራችን ብር እንዴት ማግኘት አለብን የሚለው እና ከልጁ ጋር መስራት አለብሽ። በቃ ቃሌ በን ተቀበ ተቀበ ያልኩሽ እንጂ ሽማግሌው ጋር ምንም አይነት ነገር አትንጪ ብሏት ነበር ማለት ነው ነውና ይህን ነገር ሁሉ እያሰበ ነበር ሽማግሌው እና በጣም ነው ያመሰገነው። ሲቀጥል ደግሞ ያው ቃሌብንም ይቅርታ ጠይቋል። ዳኒ እጅግ በጣም ደስ ብሎታል። ትሁትንም እንደዚው ትሁት ራሱ አሁን ላይ በአባዬ ላይ ባደረከው ነገር እኔ አባዬን በጣም ወደዋለሁ፣ በጣም ነው ማከብረው፣ እንዳባቴ ነው የምሳሳለት እና እሱን ለማዳን ራሱ ሕይወት ግን ከአደጋ ላይ ጥለ በማንጣት በጣም በውስጤ ቦታ አለህ። አሁን ላይ በፊት እውነት በጣም ነበር የምታናድደኝ፣ አሁን ግን እውነት ላለው በውስጤ ቦታ አለ ብለዋለች ማለት ነው። እና ቃሊብም ይብን ይቅርታ አድርጎለታል። እንግዲህ ዋናው ስተት ሰርተ ጥፋት ፍናቀ ይቅርታ ከጠየክ እኔ ምንም ይቅርታ የማላደርግበት ምንም አይነት ምክንያት የለም ብሏል ማለት ነው ቃሊብም። ስለዚህ ሁላቸውም እጅግ በጣም ደስ በሚል ሁኔታ ይቅርታ አድርገውለታል። እሱም በጣም ደስ ብሎታል ማለት ነው ከነሱ ጋር እንደዚህ በመግባባቱ ቤተሰብ በመሆኑ ማለት ነው እጅግ በጣም ነበር ደስ ያለው። እንግዲህ ውሽማ ሆኖ መቶ ማለት ነው የቃሌ ሚስት ውሽማ ሁኖ መቶ አሁን ላይ እጅግ በጣም ደስ የሚል ወዳጅ ሆኗል ማለት ነው በሚገርም ይህን ያክል ይቅርታ በጣም ደስ ይላል። በነገራችን ላይ ሚስትን ያክል ነገር አማግጦ ስንት ነገር ተጫውተውበት ተጫውቶ ማለት ነው ይቅርታቸው እንደዚህ መቀበሉ በጣም ደስ የሚል ሁኔታ ነው ማለት ነው። እና ምንም አይነት ሰው ምንም ቢበድልን እንግዲህ ይቅርታ ከማለት ውጪ ምንም ማድረግ አንችልም ማለት ነው። እና ከልባችን ይቅር ማለት ጥሩ ነው ለማለት ይህንን ለማስተማሪ ያክል ነው ማለት ነው። እንግዲህ ዳኒ ከዚህ በኋላ የሚቀረው እንግዲህ ኤደን ነች። ኤደን እንግዲህ ሁሉን ነገር ረስተናሁ አጥፍቻለሁ ስተሰርች አለው ኤደንዬ አሁን ላይ ግን እኔ እና አንቺ በፍቅር እንቀጥል፣ ሁሉን ነገር እርሹ ብሏት ነበረ ማለት ነው። ዳኔ ግን ደግሞ ስለዚህ ጉዳይ ምንም አይነት ነገር መስማት አልፈለገችም። ግን ደግሞ በእርግጠኝነት ይታረቃሉ። ኤደን እና እንዲሁም ዳኔ ይታረቃሉ። ሽማግሌውን አስታርቅ ብሎት ነበረ። ይው ከፈለገች ፍለፊት ነች ችግር የለውም ብሎት ነበረ። ግን እሷ ደግሞ በቃ ሌላ ነገር ነው ማውራት የፈለገችው እንጂ ስለ ዳኔ ጉዳይ እና ስለ እሷ ጉዳይ ምንም አይነት ነገር ማለት አልፈለገችም ግን በተስፋ ይታረቃሉ የሚል ሀሳብ ነው ያለኝ። እንዲሁም መጨረሻው ሁለታቸው ይጋባሉ፣ ትሁትና እንዲሁም ቃሊብ ይጋባሉ። ቴና አጨብጨባ ትቀራለች ማለት ነው። ቃሊብንም ትፈታለች። ያሰበችው ነገር ሁሉ አንዳችም አይሳካላት። በጣም ትዋትታለች። በጣም ብዙ ነገር ታደርጋለች። ግን ደግሞ ሀሳቦቿ በሙሉ አይሳኩም ማለት ነው። አሁን በእሷ ቤት እኮ ሽማግሌውን ገለዋለች በቃ አሁንም ደግሞ ልጁን መጨመር አለብኝ ብላ ጓጓ ትላለች። ግን በእርግጠኝነት አሁን ላይ ራሱ ምንም አትሆንም ምንም አትሆንም ማለት ነው። ቃሊብ እንግዲህ አሁን ሊገላት ተነስቷል ምናምን፣ ነገር ግን ደግሞ ትሁትና ዳኒ ይደርሱላታል። ያው ነገሮቹን እንትን ይላሉ ማለት ነው። ምክንያቱም ቃሊብም እስር ቤት መግባት የለበትም ከዚህ በፊትም አባቱ እንዳይፈል- እንዳይገባ ስለሚፈልግ በእሷ ምክንያት እኔ ልጄ ከእስር ቤት መበስበስ የለበትም በፍጹም ሲባል ነበር። የእሷ ብትሞት እንደውም እረፍት ነው። ግን ደግሞ የሚያሳዝነኝ ምስኪኑ ልጄ እስር ቤት ሲገባ ነው ብሏል ማለት ነው ሽማግሌው፣ ይብን ማለት ነው። ስለዚህ እሷ አሁን ላይ ምንም አትሆንም፣ ትተርፋለች። ግን ደግሞ ተንኮሏን ከመስራት ወደ ኋላ አትልም አትልም እና በጣም እሷ የምትቀየርበት ጊዜ በጣም ይናፍቀናል እንግዲህ ሁላችንም ማለት ነው። ውዴ፣ ቻናሌ ተከታታዮቼ፣ ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።